ሰላም እንዴት ናችሁ? ያሁለ ሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬ በሌላ ዝግጅት ተመልሰን መጥተናል። በዛሬው ዝግጅታችን የተውላጠ ስም አጠቃቀም እና እነዚህ ተውላጠ ስም በቃላት ላይ ምን አይነት አገባብ እና ምን አይነት ጥቅማጥቅም እንዳላቸው እና እናንተ የተለያዩ ቃላትን ስትጠቀሙ በስራ ቦታ በማንኛውም እንቅስቃሴ፣ በወሬው እንደዚሁ በምትጫወቱበት ወይም ሌላ መልዕክት በምታስተላልፉበት ሰዓት በምታደርጓቸው የቋንቋ ክንውኖች እነዚህ ተውላጠ ስሞች ወይም ፕሮናውኖች ምን አይነት ተጽዕኖ እንዳላቸው ይህ ማሳያቸው ይሆናል። እናንተ ዩቲቡን ሳብስክራይብ እያደረጋቸው ቤተሰብ ሆኑ። እነዚህ ተውላጠ ስሞች የመጀመሪያ ደረጃ ነጠላ ቁጥር አመልካች ተውላጠ ስም፣ ሁለተኛ ወገን ነጠላ ቁጥር አመልካች ተውላጠ ስሞች ሶስተኛ ወገን ነጠላ ቁጥር አመልካች ተውላተስሞች እንዲሁም ሁለተኛ ደረጃ ብዙ ቁጥር አመልካች ተውላተስሞችን የማሳያችሁ ይሆናል። እያንዳንዱን ተከታተሉ፣ እስከ መጨረሻው ታተርፉበታላችሁ። እንደምታውቁት በእንግሊዝኛ ይህ ነገር ፕሮናን በመባል ይታወቃል። ፕሮናውኖች እንደዚሁ ፈርስት ፐርሰን ሲንጉላር፣ ፈርስት ፐርሰን ፕሉላር፣ ሰከንድ ፐርሰን ፕሉላር እና ሰርድ ፐርሰን ፕሉላር ሰርድ ፐርሰን ሲንጉላር እንዲሁም ሰከንድ ፐርሰን ሲንጉላር ተብለው እንደሚከፈሉ እንግሊዘኛ ቋንቋ የምታቁ ልጆች ልታቁ ትችላላችሁ። እሺ፣ ለምሳሌ በዛሬው ዝግጅታችን እኔ ይላል የመጀመሪያ ደረጃ ነጠላ ቁጥር አመልካች ተውላጠ ስም ይባላል። እኔ ሁለተኛ ደረጃ ነጠላ ቁጥር አመልካች ወይም ሁለተኛ ወገን ነጠላ ቁጥር አመልካች ተውላጠ ስሞችን ስናይ አንተ በጾታ አንተ ለወንድ ልጅ ውክልና የተሰጠው ተውላጠ ስም ነው። ለሴት ልጅ ደግሞ አንቺ ወይም ለሴቶች በጾታ ሴት ለሆኑ አንቺ እንላለን። እንዲሁም ደግሞ ብዙ ቁጥር አመልካች ተውላጠ ስም ላይ ስናይ እሱ ለወንድ ልጅ፣ እሷ ደግሞ ለሴት ይሆናል ማለት ነው። የመጀመሪያ ደረጃ ብዙ ቁጥር አመልካች ተውላጠ ስም ላይ ስናይ እኛ እኛ እኛ ማለት ሴቶቹንም ወንዶቹንም ወንዶች ብዙዎቹ ወይም ሴቶች ብዙዎቹ። ስለዚህ ብዙ ቁጥር አመልካቾቹ ላይ ተውላጠ ስሞቹ በጾታ የሚገለጹ ሳይሆን የሴቶቹንም የወንዶቹንም በብዛት ወክለው ይይዛሉ ማለት ነው። እንዲሁም ደግሞ ሁለተኛ ደረጃ ላይ እናንተ እናንተ ማለት አንተ፣ አንቺ ወይም ሴቶችና ወንዶች ወይም ወንዶች ብዙዎች ወይም ሴቶች ብዙዎች እናንተ በሚል ውክልና መጠሪያ ወይም ስም ሊጠሩ ይችላሉ ማለት ነው። እነሱ ሲል ደግሞ እሱ እሷ ወይም እነሱ ብዙዎቹ ነው ወይም እሷና እሱ በጋራ ሆነው ነው እነሱ የሚል ብዙ ቁጥር አመልካች ተውላጠ ስም ይሆናል ወይም ማለት ነው። ስለዚህ እነዚህ ተውላጠ ስሞች በቃላት ላይ ምን አይነት ተጽዕኖ እንደሚያሳድሩ እና እናንተ ደግሞ እነዚህን ተጠቅማችሁ በትክክል አማርኛን ለመናገር ስለሚጠቅማቸው እንዴት እንደምትጠቀሙ ማሳያች ይሆናል ለምሳሌ ከዚህ ጋር እንደምታዩት ደና ነህ ይላል ደና ነህ ደና ነህ ሲባል በተወላጠ ስም ማን ማለት ነው አንተ አንተ ወይም ሁለተኛ ወገን ነጠላ ቁጥር አመልካች ደናነሽ ቢል ደግሞ አንቺ ሁለተኛ ደረጃ ወይም ሁለተኛ ወገን ነጠላ ቁጥር አመልካች ተውላጠ ስምን ይመለከታል ማለት ነው ስለዚህ እናንተ ስትጠቀሙ አንድ ሰው ብቻ ከሆነ የምትጠይቁት ደህና ነህ ወይም ሴት ከሆነች በጾታ ደህና ነሽ ብላችሁ ትጠቀማላችሁ ስለዚህ የተውላጠ ስሞቹን አስፈላጊነት እያንዳንዳቸው ስታዩ የበለጠ ይገፋቸዋል ደህና ነው ማን እሱ ሶስተኛ ወገን ላይ ደረስን ማለት ነው ደህና ነህ አንተ ነው ደህና ነው እሱ ወይም ደህና ናት እሷ ይሄ በነጠላ ቁጥር ሶስተኛ ወገን ነጠላ ቁጥር አመልካች ተውላጠ ስምን ተጠቅመን ወይም ይህንን አረፍተ ነገር ለአረፍተ ነገር ነው ልንለው እንችላለን ማለት ወይም ደና ናት ደና ነው ብለን ማለት ነው። ደና ናቸው ካልነ ደግሞ ሶስተኛ ወገን ብዙ ቁጥር አመልካች ተውላጠ ስምን ደና ናቸው እነሱ እነሱ ይሆናል ማለት ነው። ደህና ነኝ ካለ ደግሞ እንደዚሁ ደህና ነህ፣ ደህና ነሽ ተብሎ ለተጠየቀ ሰው እናንተ ምናልባትም የመጀመሪያ ደረጃ ወይም እናንተ እራሳችሁን ወክላችሁ ሆነ፣ አዎ ደህና ነኝ የሚለውን እንደዚሁ እንደምታዩት ከላይ ጥያቄ ምልክት አድርጌበታለሁ አለሁ ከዚህ ጋር ላይ ደግሞ ትምህርት አንክሮ የሚባለውን ነገር ስለተጠቅሜ ያለው ደህና ነኝ፣ ደህና ነኝ የሚለው ምላሽ ለመስጠት ለሰላምታ ሰዓት ማለት ነው። ደህና ነው ካልነ ደግሞ እሱ ወይም ሁለተኛ ወገኑ ላይ ነው፣ እሱ ደህና ነው ወይም እሷ ደህና ናት የሚለውን ለማመልከት እንጠቀምበታለን። ደህና ናቸው ካልነ ደግሞ እነሱ ብዙ ቁጥር አመልካች ስለሆነ ደህና ናቸው እንደዚሁ ምላሽ ተሰጠ። የመጀመሪያ ወገን እነዚህን ነገሮች ቢጠየቅ በዚህ መንገድ መመለስ ይችላል ማለት ነው። ሌላው በጾታ ወይም በቁጥር ላይገለጽ የሚችሉ ሌላ ቋንቋ የተወሰኑ ቃላቶች አሉ። ለምሳሌ በፍቅር ቃላት የኔ ውድ ቢል አንተ፣ አንቺ ወይም ከሁለት አንዳችሁ እናንተ የሚለውን ለማመልከት ማለት ነው። የኔ ውድ ካለ አንተ ወይም አንቺ ጾታን አይመለከትም። ግን ቁጥር ከሆነ ደግሞ በቁጥር የኔ ውዶች ሊሆን ይችላል ማለት ነው። ቁጥርን ግን ተጽዕኖ ያሳድራል። ከዚህ ላይ የኔ ፍቅር ካለ ለምሳሌ ደህና ነው፣ የእኔ ፍቅር ደህና ነው ከተባለ እሱ ወይም እሷ ነጠላ ቁጥር ላይ ሆኖ በፆታ ተጽዕኖ አያድርበትም። ይህን አይነት ቃላት ከሆኑ የፆታ ተጽዕኖ አያድርባቸውም። ብሄብ ቁጥር ተጽዕኖ ስናይ ደህና ናቸው ከተባለ በፕሉላር ለምሳሌ የኔ ውዶች ደህና ናችሁ ብላችሁ ልጽፉ ትችላላችሁ። ምክንያቱም ብዙ ከሆኑ የኔ ውዶች የሚለው ቃል ይገባል እናንተ ወይም አንተ ወይም አንቺ ከሆነ ደግሞ የኔ ፍቅር የኔ ውድ የሚለውን እንደዚሁ በነጠላ ቁጥር ትጠቀሙበታላችሁ ማለት ነው። ስለዚህ የቁጥር ተጽዕኖ ግን የፆታ ተጽዕኖ የሚያሳድርበት ቃል ለምሳሌ ይህንን አያችሁ። በዚህ መሰረት እንደዚሁ ቃላትን ስንጠቀም ለምሳሌ ስጠኝ፣ ማን አንተ፣ ስጠኝ ለወንድ ከሆነ ስጠኝ እንላለን ማለት ነው። አንተ የሚለውን ብሩናን እንይዛለን። ስጭኝ ካልን ደግሞ ለሴት አንቺ ሰጨኝ ስጡኝ ካልነ ደግሞ እናንተ እናንተ የሚል ሶስተኛ ወገን ላይ ደርሰናል ማለት ነው እናንተ ወይም ሁለተኛ ወገን ላይ ሶሪ እናንተ ስንል ሁለተኛ ወገን ላይ ስጠው ካልነ ደግሞ ስጠው ካልነ ደግሞ እንደዚሁ አንተ ስጠው ለወንድ ልጅ ለምሳሌ ስጠው ስጠው ስጠው ካልነ ለወንድ ልጅ ነው። ስጣት ካልነ ደግሞ ለሴት ልጅ ስጣት ልንል እንችላለን። ስጣቸው ካልነ ደግሞ ለብዙ ሰዎች። ለምሳሌ ወንድ ልጅ እናንተ የሆነ ወንድ ልጅ የያዘውን እቃ እናንተ ብትጠይቁ ለሴት ልጅ እንዲሰጣት ብትፈልጉ ስጣት ልንል እንችላለን። ለወንድ ልጅ እንዲሰጠው ብትፈልጉ ወንዱ ልጅ ስጠው ልንል እንችላለን። ለብዙ ቁጥር ያስ ለሴቶች ወይም ለወንዶች በጋራ በህብረት ለመጡ ልጆች ስጣቸው እንላለን። እንዲሁም ደግሞ ለሴት ከሆነ ስጭው። ሴት ልጅ ለወንድ ልጅ የሆነ እቃ ይዛስ እናንተ ለያነን እቃ ለሌላ ሰው ወይም ለምታውቁት ለጓደኛችሁ ወይም ለሌላ ሰው ለነጠላ ቁጥር እንዲሰጥላችሁ ወይም እንዲተላለፍ ብትፈልጉ ስጭው እንዲሁም ደግሞ የያዘችውን እቃ ለጓደኛቸው ለሴቷ ልጅ እንድሰጠው ወይም እንድታስተላልፍ እቃውን ብትፈልጉ ስጫት። ለሴቶች ወይም ለወንዶች በህብረት ለመጡ እንድታስተላልፍ እቃውን ብትፈልጉ ደግሞ ስጫቸው በሚል ቃሉን መናገር ትችላላችሁ። ይሄ ተጽዕኖ እንደምታውቁት የመጀመሪያ ወይም ፕሮናውን ወይም ደግሞ ተውላጠ ስም በሚባለው ነው። ለምሳሌ ደግሞ እንደዚሁ ተቀመጭ ለሴት ልጅ ከሆነ ተቀመጭ ተቀመጭ። ለምሳሌ መቀመጫ ላይ ሀብ ሲት ለማለት ለወንዶችም ለሴቶችም በእንግሊዝኛ ተመሳሳይ ከሆነ በአማረኛ ደግሞ የጾታ ተጽዕኖ ወይም የጾታ ጾታን በመለያየት ያስቀምጣል ማለት ነው። ለሴት ልጅ ከሆነ ተቀመጭ ሀብ ሲት፣ ለወንድ ልጅ ከሆነ ደግሞ ተቀመጥ ሀብ ሲት ተመሳሳይ ነው። ለብዙዎች ከሆነ ደግሞ ተቀመጡ ለሴቶቹ እና ለወንዶቹ በጋራ ወይም ሴቶቹ ወይም ወንዶቹ በጋራ ወይም በህብረት መጥተው እናንተ ቦታ ሰጣችኋቸው እንዲቀመጡ ብትፈልጉ ተቀመጡ ትሏቸዋላችሁ ማለት ነው። እንዲሁት በተመሳሳይ ሁኔታ ተቀመጡ ወይም ቁጭ ተቀመጭ ወይም ቁጭ በይ ማለት በትርጉም ተመሳሳይ ነው። እናንተ ለምሳሌ ተቀመጭ የሚለውን ቃል ከምትጠቀሙ ቁጭ በይ ብትሉ የተሻለ ጥሩ አማርኛ ሊሆን ይችላል፣ ወይም ጥሩ ቃል ሊሆን ይችላል። ለወንድ ልጅ ከሆነ ደግሞ ቁጭ በል ወይም ተቀመጥ። ብዙዎች ከሆኑ እንደነገርኳቸው ሴቶች፣ ወንዶች ወይም ሴቶችና ወንዶች በህብረት መጥተው በጋራ እናንተ ቦታ ብትሰጧቸው ቁጭ በሉ ብላችሁ ልትናገሩ ትችላላችሁ። እንዲሁም ደግሞ እናንተ ምግብ ስትበሉ ወንድ ልጅ ቢመጣ ብላ፣ ሴት ልጅ ብትመጣ እናንተ እንድትበላ ብትፈቅዱላት ብይ። እንዲሁም ደግሞ ወንድና ሴት ወይም ወንዶች ወይም ሴቶች ከሶስት ወይም አራቱ በተለያየ ቁጥር ቢመጡ ብሉ ብላችሁ ፈቃደኝነታችሁን ልትገልጹላቸው ወይም ልትጋብዟቸው ትችላላችሁ። እንዲሁም ደግሞ በሌላ እንደዚሁ ደግሞ ወንድ ልጅ ለወንድ ልጅ እናንተ እንዲደውላችሁ ብትፈልጉ ደውልልኝ፣ ሴት ልጅ ብትሆን ደግሞ ደውይልኝ። እንዲሁም ደግሞ ብዙ ልጆች በጋራ ግንታችኋቸው ብዙ ልጆቹን ልታወሯቸው ወይም እንዲደውሉላችሁ ብትፈልጉ ደውሉልኝ ብላችሁ ልትሏቸው ትችላላችሁ። ሌላው እናንተ ለምሳሌ ለወንድ ልጅ እወድሃለሁ ማለት ሲሆን ለሴት ልጅ ደግሞ እወድሻለሁ። እንዲሁም ደግሞ ለብዙ ቁጥሮች ከሆኑ ሴቶች እና ወንዶች፣ ሴቶች ብቻ፣ ወንዶች ብቻ ከሆነ ፍቅራቸው የምትገልጹላቸው እወዳችኋለሁ ብላችሁ ልትገልጹላቸው ትችላላችሁ። ከዚህ ላይ እንደምታዩት የፆታ ተጽዕኖ አለው፣ እንዲሁም ደግሞ የቁጥር ተጽዕኖ። ለምሳሌ እወድሃለሁ ካለ ወንዱ ልጅ ነው ማለት ነው። ወንድ ልጅ፣ ሴቷ ልጅ ወይም ወንዱ ልጅ አወድሃለሁ ሊል ይችላል። እወድሻለሁ ካለ ደግሞ ልትባል የምትችለዋ ሴት መሆን አለባት ማለት ነው። እወዳችኋለሁ ካለ ደግሞ ሴቶቹ፣ ወንዶቹ ወይም ሴቶቹና ወንዶቹ በህብረት ከሆኑ ከዚህ ጋር የፆታ ተጽዕኖ የለው የቁጥር ብቻ ነው ያለው። እንዲሁም ደግሞ ወንድ ልጅ ከሆነ እና አብዛኛውን ጊዜ ይህንን ነገር አማረኛ ጀማሪዎች ይቸገራሉ እና ለማለት ወንድ ልጅ ለማለት ነይ በማለት የሚጠቀመው አለው ወንድ ልጅ ከሆነ የግዴታ እና ሴት ልጅ ከሆነች ደግሞ ነይ ወንድና ሴት ወይም ሴቶች ወይም ወንዶች በህብረት ከመጡ ደግሞ ይህ የፆታ ተጽዕኖ የሚያሳድርበት ቃል ነው። ኑ ትላላችሁ። ብቻ በቁጥር ብዙ ከሆኑ ወንድም የሆኑ ሴትም የሆኑ ወንድና ሴትም የሆኑ ኑ ትላላችሁ። ወንድም የሆኑ ሴትም የሆኑ ወንድና ሴትም የሆኑ እወዳችኋለሁ ትላላችሁ። ወንድም የሆኑ ሴትም የሆኑ ወንድና ሴትም የሆኑ ደውሉልኝ ብላችሁ በብዙ ቁጥር አመልካቾች ልታወሩ ልትናገሩ ትችላላችሁ። ሲያወሩ ልትሰሙ ትችላላችሁ። እንዲሁም በዛሬው ዝግጅታችን የመጨረሻው የሆነው ሰላም በለው ወንድ ልጅ ከሆነ ሰላም በለው ወይም ሰላም በልልኝ ማለት ነው። በሌላ አባባል እናንተ ካጎናችሁ ያለውን ሰው ለሌላ ሰው ሰላም እንዲልላችሁ መልእክት ማስተላለፍ ብትፈልጉ ለወንድ ልጅ ሰላም በለው ወይም አበበ ከበደ፣ ሌላ ኤኒዋን ማንኛውም ሰው ለወንድ ልጅ መልእክት ማስተላለፍ ብትፈልጉ ካጸገባችሁ ላለ ሰው ሰላም በለው ብላችሁ ልትሉ ትችላላችሁ። ሴት ልጅ እናንተ ደግሞ ለሶስተኛ ወገን ሰላም በልኝ ብላችሁ ለመላክ፣ ሰላም በላት። ይህ የጾታ ተጽዕኖ አለው ማለት ነው። ማን እሷን የሚል ፕሮናውን አለው። ሰላም በላቸው የቁጥር እንጂ የጾታ ተጽዕኖ የሌለው እዚህ ጋር ነው። ሰላም በላቸው ካለ እሷን፣ እሱን፣ እነሱን ወንድም ሆነ ሴትም ሆነ ሴትና ወንድም ቢሆኑ ሰላም በላቸው ማለት ትችላላችሁ ወንድ ልጅ። እናንተ ለስንብት ስትጠይቁ ወይም ስትሰናበቱ ደና አደር ስትሉ ለሴት ልጅ ደና አደሪ ትላላችሁ። እናንተ አንድ ሴት ጋር ሆናችሁ ደና አደር ብትሉት ወይም ደና አደር ብላችሁ ብትሰናበቱ፣ ትክክለኛ ቋንቋ አላወራችሁም ማለት ነው። ስለዚህ ለወንድ እና ለሴት የምንጠቀመው ቋንቋ የጾታ ተጽዕኖ ስለሚኖረው ይህን በአግባቡ መለየት የግድ ነው ማለት ነው። ሴትም ሆነ ወንድም ሆነ ሴትና ወንዶችም ሆኑ ብቻ በቁጥር ብቻ ተጽዕኖ የሚያድርበት ቃል ደህና እደሩ ለምሳሌ ሴቶችና ወንዶች ሴቶቹ ብቻ ወንዶቹ ብቻ በህብረት ተቀምጠው ብታገኟቸውና እነዚያን ብትሰናበቷቸው ለአዳር ደህና እደሩ ልትሉ ትችላላችሁ እንዲሁም ደግሞ ለእደው ልልሃለሁ ለወንድ ልጅ ከሆነ እደው ልልሃለሁ እናንተ ወንዱ ልጅ እደውልልሽ አለው ብትሉ ትክክለኛ ቋንቋ ሊሆን አይችልም። የጾታ ተጽዕኖ ስላለሁ እደውልልሽ አለው። ለሴት ልጅ ከሆነ እደውልልሽ አለው፣ እደውልላችኋ አለው። ምናልባት ላነጋገርም አስቸጋሪ ስለሆነ አፍ ለመፍታትም አስፈላጊ ስለሆነ እንደኔ ብታነቡት የበለጠ ጥሩ ይሆናል ብዬም አስባለሁ። ለአማረኛ ቋንቋ ተናጋሪ ጀማሪዎች እደውልልህ አለው፣ ወንድ ልጅ ከሆነ እደውልልህ እደ ውልልሻለሁ ሴት ልጅ ከሆነች እደ ውልላችኋለሁ ወንዶች፣ ሴቶች ወይም ወንድና ሴቶች በቁጥር ብዙ ከሆኑ እንደዚህ ልናወራ እንችላለን። ሳብስክራይብ እያደረጋችሁ ቤተሰብ አድርጉ፣ አበረታቱን። ብዙ ነገሮችን እናቀርብላችኋለን። ሰላም ሆኖ በመቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።